ስላሙ አሌይኩም አረህምቱላይ ዋበረካቱ እድና የተከበራችሁ ድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። አልሐምዱ በያላችሁበት ያላ ሰላም እዝነት አይለያችሁ። እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ረመንም እያለቀብን ነው። በበ አንረሳሳ አላ ሀበርታችሁ ስራኢባዳ ነው። እንሻላ ለሀገዛችሁ ሁላችሁንም በየመድንቤት ያላችሁ በሙሉ ማለት ነው። እና ሀባይቢ ዛሬ ረመንም እንደመሆኑ አጅር ደግሞ አንድ ነገር ስንሰጥ ከፍ ያለ እጥፍ ነው የሚሆንልን ማለት ነው አጅራችን። እና አንድ ትቴ ቁርአን ገዝተሺ ለመስጂድ ስጭልኝ ብላኛለች። አስራ ሶስት ቁርአን የገዛሁት አራት አራት መቶ ብር ነው አንዱ ማለት ነው። ይሄ ሰላሳ ጁዝ ቁርአን ነው አስራ ሶስት ፍሬ የገዛሁት። እሷ በአምስት ሺህ ብር ነው ግዢ ያለችኝ። ሁለት መቶ ብር ደግሞ ጨምሬ ገዝቻለሁ ማለት ነው ሁለት መቶ ብር ተጨምሮ 13 እንዲሆን 200 ብር ጨምር ያለው ማለት ነው። እና እንደዚህ አጅሯን ከፍ አለ ያድርግላት ምን ደዋ የላቀ እንዲሆን ምኞቴ ነው ኢንሻአላህ። እንደዚህ አድርጌ ይሄንን እዚው ኮምቦልቻ ሂጅራ እና ሂጅራ መስጂድ ኮምቦልቻ ሸሻበር ማለት ነው ወደ ጥቁር አባይ ኮንዶሚኒየም አካባቢ እዛ አደርሰው ነው እዛ እጥረት አለ ብሎኛል ማለት ነው ያኔ ቁርአን ስትሰጡ ቁጭ ሚል ሳይሆን እንዲቀራበት ነው ዋናው ነገር እና እዛ ይዤ ይዤ ላደርስ ነው ማለት ነው ቆንጆ ቁርአን ነው ቁርአኑ ባለ 250 ብርም ነበረ ግን እሱ አልቋል እዚሁ ከተማውን በሙሉ አየሁኝ በርከት እንድሄድላት ብዬ አስቤ የለም ይሄንን ነው የገዛሁት ማለት ነው ማሻላ ቆንጆ ቁርአን ሰደቀቶ ጃሪያ ነው ደግሞ። ቁርአን በተቀራላችሁ ቁጥር አጅራችሁ ከፍ እያለ ነው የሚሄደው። እንሻላ ይሄንን እንደዚህ አድርጌ ይጂጂ ሰጥቼ እመጣለሁ ማለት ነው። እና ሀባይቢ በዱዓ አንረሳሳ። ጾሙም እያለቀ ነው። አምናን ጊዜ እኛ ጋር የነበሩ፣ ዘንድሮ ግን እኛ ጋር የሌሉ ስንት ሰዎች አሉ። የአመት ሰው ይበለንና ደግሞ ጾማችንንም አላህ የሚቀበለን ያደርገን እላችኋለሁ ሀባይቢ ለእኔም ዶ አድርጉልኝ። ሀቂቃ የማንኛቸው ዶ እንደሚደርስ አይታወቅም። ዶ አድርጉልኝ እና ሁለት ከለር ብቻ ነው ይሄ ቅልቅል ያለው፣ ሁሉም አንድ አይነት አረንጓዴ ነው እንደምታዩት። እንሻላ እንግዲህ ይህንን ለመስራት የፈለግኩት ሰደቃ ወይም የሆነ ነገር እንደዚህ ስጦታ ሲሰጥ በውስጥ ለምን አታረጉ ምናምን የምትሉ ሰዎች አላችሁ። እኔ ያዘዙኝ ሰዎች እንደተሰጠላቸው እንዳቁ እንደገና ደግሞ ሌላ ሰውም ያበረታታል ብዬ አስባለሁ። አሁን አንድ ነገር እንደዚህ አይነት ስራ ጥሩ ነው፣ በቃ እኔም ላድርግ ብሎ ሰው የሚበረታታው ከሰውም እያየ ነው አብዛኛው ሰው እና ለዛ ነው የሆነ ሰደቃም ሲሆን ከዚህ በፊት ሰደቃ ፍየል አርደን ምናምን እዚ ጁማ ቀን መስጂድ አድርሰናል ምናምን በሚለው ብዙ ኮሜንት አስቀምጣችሁልኛል ለምን በውስጥ አታረጉም ምናምን የሚል ግን ያች እህቴ አዘዘችኝ ያዘዘችኝ ነገር እምን ላይ እንደወደቀ ማወቅ አለባት፣ ምን እንደተደረገላት ማለት ነው። በውስጥ መስመር በርግጥ ማድረግ እችላለሁ፣ ግን ደግሞ ለሌላ ሰውም ያበረታታል ማለት ነው። እኔ ያንን አይታ የሆነች አንድ እህቴ እሷ ድንገት ተይዛ ስትመጣ፣ ማን ነው ተይዛ ሳይሆን ታማ ስትመጣ ያንን ነገር አሟሌልኝ እና እስከ ቴካዊ ሰሀኑ እኔም እሰድቅ ያለችኝ ያለች እና እኔም እቃውን ገዝቼላት እሰድቃለች ማለት ነው ያ ማለት እንደዚህ በምናደርግ ሰዓት ሌላ ሰውም መሳብ እንችላለን ማለት ነው። እና ይሄ መጥፎ ጎኑን አትዩ፣ ጥሩ ጎኑን ብቻ ማሰብ በቂ ነው። ያኔ የሆነ ነገር ኸይር ነገር ሲሰራ ቀኝ እጅ ሲሰጥ ግራ እጅ ሃይ የሚባለውን ነገር አውቃለሁ። ልክ ነው፣ እናንተም ልክ ናችሁ። የኔንም ምክንያት እንደዛው ተቀበሉ ማለት ነው። ሃባይቢ እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሆኖልኝ። አላህ ይጠብቃችሁ። እንግዲህ ጨለማ ነው፣ ደግሞ ጨለማ ነው ቪዲዮ መስራት የያዝኩት ዝናብ ስለሆነ ዛሬ ቅዳሜ ጨለም ብሏል ቀኑ ማለት ነው።